ይ ባለፈው ደግመኛ አይነት ስልክ ላይ እንዳትደውል ምናምን አለችው። እሷ የፈጠነች ነው እኮ በልቡ አይደለም እሷ ግን አያውቅም። ይሄንን እ ምን ያስታውቃል። እሱም እኮ የታገሳት ነው ግን ሆነ ለመናገር እሱም የዚህን ያህል እንደዚህ ቆይቶ አለ ተጎኗ ነው። እንሻላህ ደግሞ እኛ ተካሜራ ጀርባ የሚደረገውን አናውቅም። ይሄ ደቂቃ ቋን ነው እኛ የምናውቀው፣ አለ ሁለታቸውን ልቦናቸው ነው ጠይሽ። እኔ እኮ ገረመኝ። ሁለቱንም ሁለቱንም የማደንቅላቸው እንትን አፈቀርኩሽ፣ አፈቀርሽኝ ይህ የሚሉ አይደሉም። ሁለቱም ጀግኖች ናቸው። አላህ እንደው እስከ መጨረሻ ያርግላቸው። አላህ ውዴታቸውን ዘላቂ ያርግላቸው። የሚወልዱ የሚከፍሉ እንደው ያረብ እኔ እኔ እንደደረጃ የሚደርሱ አዎ፣ ቤተሰብ የሚያስከብሩ ቤተሰብ የሚያስደስቱ ነገር የምናያቸው ያርገን ያረብ እኔ። እነዚ አራት ልጅ ራሱ የት ገቡኝ፣ ናፈቁ። ማለሰው ማለሰው ዋጧቸው መሰለኛውንም አይ ዋ ዋጭ ነው ያው የምሬን ነው። እንደዚያ የሚላ ፎት በቃ የሚቴ ባደጉ ፀጉሯን እንትን የምልህ ምናምን እኔ እንፍቅ ነው ያለኝ እሱ ነገር አሁን እያደጉ እያደጉ እያደጉ እንደው የሆነ እሱን ንዶ ድምጡንም ባልሰሙው ደስ ይለኛል። እኔ እኮ ሁለቱም መግቢያ የሰሩ እለት እንደው እንዴት ደስ እንደሚለኝ ብላችሁ እሳ ተቃቅፈው ያኔ በሰው ቤት ይመጡ እኮ ሁለቱም በአንድ ነው መግቢያ የሚሰሩት አይደለ ተቃቅፈውቀል

ሰው ቀረብ ብሎ እንዴት በቃ መሰረቅ እኔ ግን ስራኛ መሰለኝ ነው ወነ ለምን ነገር ሃይሚ ኮ ማለት ነው ከሰው ጋር ብዙ ምንትን አትልም ብለዋል። ኩሎስ ሆናለይ ማለት ያኔ እሷ የማትገናኝ ነው በቃ። እሱ ራሱ የሆነ ሰዓት ላይ ሲል እኮ ሃይሚ ልክ እንዴ ምንድን ነው እንዴ፣ ገነት ናብኛለች ያለ ገነት በሉት አለ። ብሩኬ ያስቃል እኮ ወሬያቸው እንዶ ማና አልገኝ ብላለች ምናምን ነገር እንትና ብቻ ነው እሷ በደንብ የምትቀርባት ማሂ፣ ፍጼ፣ አሰን በደንብ ይቀርቧታልና ማሂና

እሷ እኮ ብሩኬን እየፈተነች ነው። ገቶች አይደላ ስራ ነው። ሲቀጥል ደግሞ አሁን ላይ ነቃችበት። በቃ እኔ እንደዛ ነው የተረዳት ነገር ነው

እንዳሰብነው ሳይሆን እንዳላሰብነው ግን እንደ ነገር መፈሰል